ሰላም ቤተሰብ ቪዲዮውን እስከ መጨረሻ ድረስ ይሁ፣ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እስከ መጨረሻ አዳምጡት። ተመልክቻለሁ አርቲስት አንዱ አለም ጎሳ ፍርድ ቤት መቅረቡና ስራ ሶስት ዓመት ጽኑ እስራት አንዳንዶችን ያስደሰተ ሌላውን እያስቆጣ ሆነዋል። ተወዳጁ ድምፃዊ አንዱ አለም ጎሳ በቀነኒ ሞት ጉዳይ ተጠርጥሮ በፖሊስ ቁጥጥር ስር ከዋለ በኋላ ፍርድ ቤት መቅረቡ ይታወቃል። ነገር ግን ዛሬ አንዱ አለም ጎሳ ጥፋተኛ ሆኖ ተገኝቶ የ13 ዓመት እስራት ተፈርዶበታል የሚል መረጃ ወጣ። አንዱ አለም ፍርድ ቤት በቀረበበት ሰዓት የጊዜ ቀጠሮ እንደተሰጠው ይታወቃል። አወዛጋቢው ጉዳይ የተነሳው እዚህ ላይ ነው። የ14 ቀን የጊዜ ቀጠሮ ፍርድ ቤቱ ወስኖ እንዴት ዛሬ 13 ዓመት ይፈረድበታል? የቀነኒ ቤተሰቦች የዚችን ህልም ያላት ብዙ ስራዎች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 ጓደኛዋን ትደውልና ስትለህ አይ ከእሷ ከዚች ጓደኛ አስገባለሁ። ምኑን ከየልደቷ ቀን ማለት ነው። ለልደቷ ፎቶ ብናም ፀጉሯን በምትሰራበት ሰዓት አስገባለ እኔ አስገባለሁ። ከጓደኛ ታስገባለች። ከዛ በኋላ ይነግረኛል። በቃ ገብቶሻል። ቤት ውስጥ ግን በሰላም አልቀምጥ መ ስለዚህ ስመጣይ ከልአት ምናምን ነው ማስመሰሉ ይቻላል ትችላለች በቃ። እኔ ጥያቄ እህቴ ምን ሆነች? ምን ሀፕን አረገባል? ምን ያህል ብትጎዳ ነው እንደዚህ ሳሳ? ቤት ውስጥ አሁን ብቻዬን ስቀመጥ አባቷ ትሲሆኛል እሺ ጭስ እኮ ገብቶሻል ብለሽ አሳድገው ማንም ነጥቋቸው ከእንደገና ደግሞ ይሸፈናል። የእሳቸው መቃጠልት በቃ ይታየኛለን። ቢንገበገቡ ነው የሚይዙት፣ የሚጨብጡት ቢያጡ ነው። እንግዲህ በሚዲያ ላይ ወጥቶ ልጄንህ ምን አረካት፣ ከፎቅ ራሷን ወረወረች ነው ያልከኝ። ግን አልወረወረችም እየተባለ ነው። ልጄ ጨዋ ናት። ልጅ እንዲህ ብታረግ አይደለችም። ልጅ ጸባዩዋ መልካም የሆነች ልጅ ናት። አባት ልጁን ሲወድ ለልጁ እንዲህ ነው የሚያወራው፣ ስለ ልጁ እንዲህ ነው የሚያወራው። ልጄ ጨዋ ልጅ ናት፣ ጸባዩዋ መልካም የሆነች ልጅ ናት። ልጄ የራሷን ከፎቅ አተወረወ ሲሪየስሊ ገብቶሻል። እንደዚህ ልጃቸውን የሚወዱ አባት ልጃቸውን እነጥቀው ወይ ናት ወይ ለምድነው ማንጠይ እሱ ነው ጸቡ። እንግዲህ ተናዶባታል ተናዶባታል ስለተናደደ ያው ጠጥቶ ይመጣል ሊደበድባል። በትራስ አምፎ አፍኖ ይችን ልጅ ህይወቷን ያጠፈዋል። መቼ ነው የሚበቃው? የሴቶች የህፃናት መደፈ አላነሳም እኔ እግዚአብሔር ምስክሬ ነው። ጸጥ ሲል ማለት ነው። ቤት ውስጥ ምናምን ጸጥ ሲል ምናምን ሁለት አልቅሻለሁ። አንዴንም ከጆሪ የምትባል ጓደኛ ግን ማውራት ኔጋ ምክንያቱም አንበጣው በዛብኝ አንበጣው በዛብኝ። እዚህ ላይ መጡና ኦ ኮመንት ይልኩልኛል። ከዛን እነሱን ለማስደስ ጀሪ ጀሪ ገመቼ ሶፍት አፊ ምናምን ይሉኛል። ህሊናይስ፣ እናንተ ህሊናይስ፣ ህሊናይስ፣ ሆዴ እኮ ቆሰለ። ሰላም ሰላም! ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። እንዴት ናችሁን ያለው ፈጣሪ የተመሰገነ ይሁን። ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ ያው ይዘንላችሁ የመጣ ነው መረጃ መግቢያ ላይ ሰምታችሁታል ማለት ነው። ይህን ቪዲዮ ስጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ስጡ። እስከ መጨረሻው ድረስ ብታዳምጡት ደስ ይለኛል ማለት ነው እና እንግዲህ አስራ ሶስት አመት ተፈረደበት፣ የ20 ሺህ ብር ቅጣት ተቀጣ የተባለው ውሸት መረጃ ነው ማለት ነው። ትክክለኛ አይደለም እየተባለ ነው ማለት ነው። እንግዲህ ያወጣውንም ልጅ አብሬ ያስገብቼላችኋለሁ። ይህ ልጅ ባወጣው ነው ሁሉም ሰው ከፖሊስ መረጃ አገኘው ብሎ ማለት ነው። ሁሉም ሰው እንግዲህ እያሰራጨው ያለ ና አሁን ላይ ግን ከመረጃ ምንጫችን አረጋግጬ ነበረ ውሸት ነው እና ገና ነው ቀጠሮ እንደተሰጠው፣ ለ13 ቀን እስከ 13 ቀን ይጠብቃል ማለት ነው እና ይሄ የውሸት መረጃ ነው፣ ሰዎችን ለማወዛገብ እየተደረገ ያለው ነገር ነው። ሲጀመር ፍርዱም የታወቀ ነው። ኢትዮጵያ ላይ ከሆነ እውነት ከሆነም 13 አመት ነው። ግን በጣም የሚያሳዝነው ነገር ደግሞ የቀነኒ እንደዚህ መሆኗ ፊቷ ላይ እንዳያችሁት እንግዲህ ፊቷ እንደዚህ ብልዝ ማለቱ በጣም ያሳዝናል። ብዙዎች እንደተናገሩት ቅድመ መግቢያ ላይ ለቀቅ የላችኋለሁ ይሄኛውን አንዱን ቪዲዮ ግን እዛ ጋ ያላያችሁ ካላችሁ እዚጋ እንድታዩት ብዬ ነው ደግሜ እዚጋ ጋር ያስገባሁት ማለት ነው። እንግዲህ እንደተባለው የጥላቸው መንስኤም ደግሞ የአምሳ ብሩ ጭቅጭቅ ነው። እንግዲህ አንስቶ ለዚህ ለሞት ዳረገ እየተባለ ነው ማለት ነው። ይሄም ደግሞ እርግጠኛ ሁነን ማውራት አንችልም ማለት ነው። የተባለው ነው እንጂ የምናወራ ማለት ነው። በጣም ያሳዝናል። ነፍሴ ማር ለህታችን ብዙዎች ደግሞ የምታሳዝኑትና የምታናድዱት ነገሮች ደግሞ እናንተ እየቆማችሁ ያሉት ያላችሁት ለማን ነው ከተባለ ለቀነኒ ሳይሆን ለሞተችው ሳይሆን ብዙዎቻችሁ የምታደርጉት ነገር ለሞተችው ሳይሆን እያደረጋችሁ ያላችሁት በህይወት ላለው ሰው ነው። እየተከራከራችሁ ያላችሁት ብዙዎች ለአንዱ አለም እየቆማችሁ ያላችሁት አንዱ አለም እውነት ሆነ ውሸት ሆነ በኋላ ላይ ይረጋገጣል። እሱ ምንም አልሆነም። ይብላኝ ለሞተችው የሞተችው ግን እውነቱ መጣራት አለበት፣ እና ለቀነኒ ነው መቆም ያለብን በለጋዋ ለተቀጨችው በልጅነቷ ለሞተችው ለእሷ ድምፅ መሆን አለብን እንጂ እናንተ አታወዛግቡ። ወደዛና ወደዚህ ነገርን እንትን አትበሉ። ሰዎች፣ እውነትን የሚያውቁ ሰዎች ሊናገሩ ሲሉ ደግሞ ለመደባበቅ አትሞክሩ። ይሄ ደግሞ ትክክል አይደለም ማለት ነው። እናንተንም ዋጋ ያስከፍላል፣ ሌላውንም ዋጋ ያስከፍላል። መደባበቅ ጥሩ አይደለም። እውነትን እውነት፣ ውሸትን ውሸት እንበል። እኛ ሁላችንም ሚዲያ ላይ የመቀባበል ስራ ነው ምንሰራ። አሁን አስራ ሶስት አመት ተፈረደበት፣ የሃያ ሺህ ብር ቅጣት ተብሏል። ይሄ ነገር እውነት ውሸት፣ ውሸት እውነት አይደለም ውሸት ነው። ምንም ነገር የውሸት መረጃ ነው፣ ተቀነባብሮ ነው እና የወጣው ስለዚህ፣ አልተፈረደበትም ነው ምላችሁ ማለት ነው። የውሸት ነው፣ አልተፈረደበትም። አሁንም ፍትህ እንላለን። ከአስራ ሶስት ቀን በኋላ ነው እውነተኛ ነገሩ የሚታወቀው። ይሄ ዝም ብለው ራሳቸው የውሸት ፍልስፍና ሰርተው የለቀቁት ነው ማለት ነው። መረጃውን እውነት ነው ብለው ግን ብዙ ሰዎች ይሄን ነገር አንሸራሽረውታል። ይሄ ቅንብር ነው እንጂ በፍጹም እውነተኛ መረጃ አይደለም። ገና ለአስራ ሶስት ቀን ነው፣ ምንም አይነት ነገር የለም ማለት ነው። ስለዚች ልጅ አማሟት ደግሞ ምንም ይሄ ነው የሚባል የሚጨበጥ ነገር የለም። በስነስርዓት አልወደቀችም እየተባለ ነው። ቤት ውስጥ ነው ምን እንደሆነች ባይታወቅም ቤት ውስጥ ነው ችግሩ እንጂ በፍጹም ቀነኔ አልወደቀችም። ከፎቅም አልወደቀችም እራሷንም አልጣለችም። ይሄ ውሸት ነው እያለች የምትናገረውን ልጅ አፋፍ እያሏት ነው። በደንብ መረጃውን አውቃለሁ እውነቱን አውቃለሁ እያለች የምትለውን ማለት ነው እና

ራችሁ ተስፋይን ማለት ነው። እራችሁን ሁላችሁም እየሰደባችሁት ነው። እያየውን ኮሜንት ላይ ሁኛ ያለው የበላበት ውጭ ሰባሪ ምናምን እንዴት አትናገርም? ስለ እሷ ለምንድን ነው ወተ ማታውራ ራችኋን ወጥቶ አንድ ነገር ቢል እኮ እናንተ ምን እንደምታደርጉት እናውቃለን። አሁን እራሱ ተከፋፍላችኋል። ግማሽ የቀነኒ ቀነኒ ምህታችን ናት፣ አንዱ አለምም ወንድማችን ነው። እሱ ከደሙ ንጹህ ሊሆንም ይችላል እኮ አይታወቅም። ስለዚህ ተረጋግተን ብናጣራ አሪፍ ነው። ሌሎችን ደግሞ በዙሪያ ያሉትን ሰዎች ደግሞ መንቀፍ መስደብ የለብንም እና አብሯቸውን እንዲህ ያለ እራቸው ምን ያድርግ? እውነት ብዙዎች በጣም ኮሜንት ላይ ያስጠላል በጣም ማለት ነው። የምትሰድቡት ምናምን ወታ አንድ ነገር አትሉ። ምን ይበል ምን ይበል? ያለው ኢትዮጵያ ውስጥ ነው የኖርበት። እናቴ እናት አባቴ የሌለው ምስኪን ልጅ ማለት ነው። ማን ነው ከጎኑ የሚቆምለት? ስለዚህ እሱንም ደግሞ ልታስደፉት ነው። ምን ያድርግ እንዴ ይህን ለራሱ እየገፋፋችሁት እያየው ነው ማለት ነው። በኮሜንት ላይ ሁላችሁም እየረገጣችሁት ነው እሱ ነው ማለት ነው። በደንብ ጓደኛዋን ሚስጢሩን ታቃለ ለምንድን ነው ማታወራው እያላችሁ አትረጋግጡት። እሱ ምንም የሚያውቀው ነገር የለም። ስለ እውነት ከሆነ ቤት ውስጥ ያለውን ነገር አቅም እሱም ብሏል። እኔ ምንም አውቀው ነገር የለም ተውኛ፣ አትገፋፉኝ ክፉ ነገር እንዳልናገር እያለ ነው ተው ምን ልናገር ትፈልጋላችሁ? እኔ ምንም ማለት አልፈልግም። ህግ ይዞታል፣ ህግ እውነቱን ያውጣ። ሁሉ ነገር ለካ የማስመሰል ነበረ፣ ሁሉ ነገር ፌክ ነበረ ብሏል ማለት እሱ የሚያዩ ነገር ሁሉ ፌክ ነበረ። ሲዋደዱ ፍቅር እንደሆኑ ምናምን ነው የሚያየው። በቃ እዚህ ጋር መገንዘብ ትችላላችሁ። ከዚህ በላይ መናገር አይችልም እንዴ ምን ያድርግ። አንድ እሱ ቀራችሁ ደሞ አሁን እሱንም ደሞ እንትን ልትሉት ነው። በቃ ለቀማችሁ እኮ ትንሽ። ታየን ታየን የሚሉትን እየተለቀመ እየተለቀመ አለቀ። ስለዚህ ፍትህ ለቀነኒ በሉ ሁላችሁም ማለት ነው። ለምን የቀነኒ ሞት ድብስብስ መደረግ የለበትም እፍንፍን መደረግ የለበትም። የተለያዩ መረጃ እየወጡ ነው። እንደ መታት ጥሉ በሀምሳ ሺህ ብሩ እንደሆነ ሀምሳ ሺህ ብሩን አላስገባም እንዳለች ፊቷ የበለዘው እዚህ አስገብቼላችሁ አይታችኋል። ፊቷ እስኪበልዝ ድረስ እንደዚህ እስክትሆን ድረስ እየቀጠቀጣት እንዴ አይደብራችሁም እንዴ? መልሳችሁ ለሱ። እሱ ምን ሆነ? ምንም አልሆነም እኮ እሱ እኳ ኢትዮጵያ ውስጥ የትኛው ነው ነብስ የገደለ ሲገደል ያያችሁ ይሰማችሁ የለም እኮ። ከረስ ከሆነም አስራ ሶስት ዓመት አለቀ። ሌላ ምን አለ? ከዚህ ሌላ ምንም ይመጣ ነገር የለም። ማን ነው ማንን ገሎ ሲገደል ያየ ነው? አላየንም እኮ ኢትዮጵያ ላይ። ስለዚህ እናንተ አይኔ በጣም እውነት በጣም ብዙ ብዙ መናገር ግን አልፈለግኩም። ብዙ ነገር እንድናገር አትገፋፉኝ። የሚያስጠላ ነገሮች አሉ ብዙ ነገሮች ሳን ወድ እንድንናገር አታድርጉ። እውነት ሳትፈልጉ መጥፎ ነገር እንድትናገሩ የምታደርጉ ሰዎች አላችሁ። ማንም ይደሰተው እንዳንደሰት ነው እነሱ እንዳይደሰቱ ነው። ምናምን ማንም በማንም አይደሰትም። ቀነኒ ተደብድባለች፣ ተደብድባለች፣ ተመታለች፣ እጇ ተሰብረዋል፣ ሕይወቱ አልፏል። ስለዚህ ፍትለ ቀነኒ ነው ማለት ያለብን እያንዳንዳችን። ይህ መዋሸትና ሌላ ነገር ማምጣት ጥሩ አይደለም። እውነት እውነቱን እናውራ፣ ለእውነት እንቁም ሁላችንም። ያገባናል ስለ ቀነኔ እህታችን ያገባናል። የሴቶች መሞት፣ የሴቶች መደፈር፣ የህጻናት ሙሽሮች ባገቡት በእኔ በራሴ በሚሉት ሰው አዲስ ነገር አይደለም። በቀነኔ ማለት ነው እሱ ቢሆንም አዲስ ነገር አይደለም። በቃ ኢትዮጵያ ውስጥ የገባብን መንፈስ አለ ምን እንደሆነ በቅርብ ሰዎቻችን ህይወታችንን የሚያሳጣን ነገር አለ ማለት ነው። ይህ ነው ያ ነው ባይባልም ማለት ነው። ግን ፈጣሪ ከእንደዚህ አይነት ነገር ይሰውረን። እውነቱን ተረጋግተን እንጠብቅ። ለማንኛውም ምላችሁ ነገር አልተፈረደበትም ውሸት ነው። ይሄ ገና ነው። ከስምንት ቀን አንድ ስምንት ቀን ነው ምናምን ነው የሚቀረው ማለት ነው። አስራ ሶስት ቀን ከተፈረደበት በኋላ ስለዚህ ከሳምንት በኋላ ነው የሚታወቀው ማለት ነው፣ እውነትና ውሸቱ። ምንም ነገር መረጃ የለም። ይሄ ውሸታቸውን ያመጡት ነገሮችን ለማጠፋፋት ነው። እውነትን ደግሞ እናውቃለን ብለው የሚናገሩትን ሰዎች ይናገሩ፣ አፋፋቸውን አትበሏቸው። ማንም አይደሰትም። እነሱ ልታስደስቱ ነው ነፍጠኛ ከገመችው ዳፊ

እስገባ ሰብር ኦኬ ተረጋጉ። መጀመሪያ ማለት ነው፣ ወንዳለም ኦሮሞ ነው፣ ቀነኒም ኦሮሞ ናት። ምንድን ነው? አንዱ አማራ አንዱ ኦሮሞ አይደለም። ማንም ይደሰተው? የሌላ ብሄር ቢሆን አሁን እንደዛ ብላችሁ ልታስቡ ትችላላችሁ። ይሄ እኔ ከጭንቅላት እጥረት ነው፣ እውነቴን ነው፣ ከማሰብ እንደሰው አስቡ። ማንም አይደሰትም። እንደሰው አስቡ። መጀመሪያ ማለት ነው እንጂ አማራ በቀነኒ ሞት አይደሰትም። ኦሮሞን በቀነኒ ሞት አይደሰትም። የትኛውን ብሄር አይደሰትም። ነፍጠኞችን ለማስደሰት ነው። ሰምቻለሁ እኔ ኦሮምኛ በደንብ ስለምችል የጅማ ልጅ ነኝ። በደንብ ነው የምችለው ኦሮምኛው ማለት ነው እንዳለ በኦሮምኛ የምትናገሩትን እየሰማችሁ ነው፣ እያንዳንዳችሁ ቲክቶክ ላይ ማለት ነው። ማንም አይደሰትም። ልንገራችሁ ነሚቶኮ ከንገመችው እንጅሮ ድዋ ቀነኔቲ ጉዴዳ ማልታተን በጣም ነው የምታናድዱት እንዴ ማንም አይደሰትም። እውነቱን አውጡ፣ ዝም ብላችሁ አትደብቁ፣ አትሸፋፍኑ። የሌላ ብሄር ቢሆንማ ታውቁበታላችሁ ለማራገብ ግን፣ ሁለቱም አንድ አይነት ብሄር ስለሆኑ ነው። እኛ ደግሞ በብሄር ሳይሆን በኢትዮጵያዊነት የምናምን ሰዎች ነን ማለት ነው። እዚህ ጋር እኔ በራሴ በኢትዮጵያዊነት ነው ማምነው፣ በኦሮሞ በአማራ በምናምን አደለም። ለሁሉም ድምፅ ሆናለሁ። እዚህ ጋር እስከመጣው ድረስ ለየትኛውም እህቴ፣ ለየትኛውም ወንድሜ እጮሃለሁ ስለሚገደሉት እንጂ የአንድ ብሄር የአንድ ብሄር አንወግንም። እዚህ ጋር የጮኸ ያለው የሁሉም ብሄር ነው። እች ልጅ በግፍ ከሆነ የተገደለችው ፍትህ ራሷንም ወርውራ ከሆነም ሁሉም ነገር መረጃ ይወጣል። አደለ? ከወደቀች ውነት ወድቃ ከሆነ ሲጀመር መፈንከት አለ፣ መሰባበር አለ፣ መደማማት አለ፣ ብዙ ነገር አለ ያሳያል። ክስክስ ማለት አለ። በሰው እጅ ደግሞ ከሆነ ያው ሁሉም ነገር መረጃው የፖሊስ የዶክተሮች መረጃ ይወጣል። እስከዛ ብትረጋጉ አሪፍ ነው እንጂ አማራዊ ደስታል፣ ኦሮሞ ይደሰታል እያላችሁ ሌላ ዘባዝንኬሽን አታምጡ፣ የገዳይ ደጋፊም አትሆኑ። ሁላችሁም ለእህታችሁ ለቀነኒ ድምጽ እንድትሆኑ እፈልጋለሁ ማለት ነው። ሰምታችኋል። እያንዳንዳችሁ በተለይ በኦሮምኛ የምትናገሩ ልጆች በጣም ያጸይፍ ነገር የተናገራችሁ ነው። እየሰሟችሁ ነው። ሁላችሁንም ስለማቀው ቋንቋ